ፓኪስታን እስ ሙስሊም ካንትሪ ር 20 ሚሊን 1 ርስን ና ፓኪስታን ከ200 ሚሊዮን በላይ ህዝብ ያላት ሙስሊም ሀገር ነች። ከዚህ ውስጥ በአሁኑ ጊዜ ክርስቲያኖች አንድ ነጥብ ሁለት በመቶ ብቻ ናቸው። እናም ክርስቲያን ሰዎች አናሳ ናቸው። በተጨማሪም እንደ ሁለተኛ ደረጃ ዜጎች ይቆጠራሉ። ይህም ማለት አብዛኛው ህዝብ የሚያገኘውን እድል አያገኙም ማለት ነው። እናም አያቴ የሙስሊም ኢማም ነበረ። እግዚአብሔር ገና በልጅነቱ ክርስቲያኖችን ወደ እስልምና ለመቀየር በሚከራከርበት ጊዜ ልቡን ለወጠው። እናም እግዚአብሔር ልቡን ለወጠው እና ያንን ዘርበ እዛ ተከለ። ከዛ በኋላ መጋቢ ወይም ፓስተር ሆነ፣ በተጨማሪም ፖለቲከኛ ሆነ። ስለዚህ ሁለቱንም ክህሎቶች እዛ ተግባራዊ አድርጓል። በዚህ ምክንያት ብዙ ሰዎችን ወደ ክርስትና በመመለስና በማምጣት ምንጭ ሆኖ ቆይቷል።

እንግዲህ እኔ ሦስተኛው ክርስቲያን ትውልድ ነኝ። እናም አያቴ ገና በወጣትነት እድሜው ሲያልፍ፣ ገና በአርባዎች ውስጥ ነበር። ግን አባቴ ያንን ውርስ ተያይዞታል። እናም ገና በልጅነቱ ኢየሱስን በህይወቱ ተቀበለና ፓስተር መሆን እንዳለበት ያውቅ ነበር። እናም የመጽሐፍ ቅዱስ ትምህርት ቤት ገባና የመጀመሪያውን ትምህርቱን ጀመረ። ገና በ18 ዓመቱ የመጀመሪያውን መጽሐፍ ጻፈ። ይህም በፓኪስታን ዩኒቨርሲቲዎችና ትምህርት ቤቶች ትምህርት እየሰጠበት ይገኛል። ጥሪውን ገና በወጣትነት እድሜው ያውቅ ነበር፣ እናም አባቱ የተወውን ውርስ መጠቀም እንዳለበት ያውቅ ነበር። እናም አባቴና እናቴ ተጋቡና ፓኪስታን ውስጥ ካሉት ትልልቅ ከተሞች አንዷ ወደ ሆነችው ላሁር ወደ ተባለችው ከተማ ተዛወሩ። እናም እዚያ ነው አገልግሎታቸውን የጀመሩት። ግን አዎ በፓኪስታን ብዙ ስደት አለ። እናም አያቴና አባቴ የሄዱበት መንገድ ድፍረትና በጣም ነት የሚጠይቅ ነው። እነርሱ የሆኑትን ለመሆንና ክርስቶስን ለመከተል እና ምን የሶስተኛው ትውልድ ክርስቲያን ነኝ የተለየ ዋጋ ሲከፍሉ አይተሃል ወይስ ልክ እንደ ከህብረተሰቡ መገለልና ጭቆና አይነቶች ነበሩ። ከፍተኛ የሆነ ማህበራዊ መገለል ነበረ። ለምሳሌ አያቴ በቤተሰቦቹ ተትቷል። አባቱ አልተቀበለውም። ስለዚህ ርቆ መኖር ነበረበት። ስለዚህ በገዛ ቤተሰቡ ተክዷል። ግን አባቴ መላው ቤተሰቡ ክርስቲያን ስለሆነ አብረውት ቆሙ። እናም በእርግጥ በአባቴ ላይ በቤተሰቡ ውስጥ ስደት አልነበረም። ግን ከማህበረሰቡ ጋር አገልግሎታችንን ወጣ ብለን ከማድረግ ጋር በተያያዘ ተራ ሰዎች፣ ፖለቲከኞችና ለእኛ ቅርብ የነበሩ የገዛ ወገኖቻችን ሳይቀሩ በእኛ ላይ ተነስተው ብዙ መገለሎችና ስደቶች ነበሩ። እና ለአንቺ አንድ ነገር ነበር፣ ሰዎች ይህን ያህል ትልቅ ዋጋ ሲከፍሉ ማየት ታውቂያለሽ። በፓኪስታን ውስጥ በጸረ መለወጥ ህጎች ወይም እምነትን በመቀየር ምክንያት ሲከሰሱና ና በእሳት ተቃጥለው ሲገደሉ እንሰማለን። እና በጣም ብዙ ነገር ወሬዎች ይጀመራሉ፣ ከዛም ብዙ ሰዎች ይገደላሉ ን በመጀመሪያ ደረጃ ለእኔ ጎልቶ የወጣው የወላጆቼ ድፍረት ነው በየእሁዱ ውጪ ተኩስ እንደሚኖር ብዙ ስደት እንደሚኖር ሰዎች መጥተው እነሱን ኢላማ እንደሚያደርጉ እያወቁ በየእሁዱ ቤተ ክርስቲያን የሚሄዱበት ድፍረት። ሁሌም እሁድ ማለዳ ሲያዘጋጁን እንዲህ ይሉን ነበር ምንም ይሁን ምን ወደ ቤተ ክርስቲያን እንሄዳለን፣ እናም ህይወታችንን ለእግዚአብሔር እንሰጣለን። እናም በህይወቴ ውስጥ የሆነ ቦታ በውስጤ አንድ ዘር ተዘርቷል፣ ይህም በእምነቴ ፈጽሞ ተስፋ እንዳልቆርጥ አድርጎኛል። እና በፓኪስታን ውስጥ ያሉ ሰዎች የክርስቲያን ህዝቦች ዝግጁ መሆናቸውን ማየት ብቻ በቂ ነው። አባቴ ይህንን ታሪክ እንደነገረኝ አስታውሳለሁ። አንዲት ሴት የሙሽራ ልብስ ለብሳ ወደ ቤተ ክርስቲያን መጣ ነበር። አሁን ብሞትም በቀጥታ ወደ ኢየሱስ ወደ ሙሽራ ይሄዳለሁ እያለች። እናም እነዚህ ነገሮች ነበሩ እኛን የነኩንና በልባችንና በሁሉም የቤተሰብ አባላት ውስጥ ዘር በመዝራት እነዚህ ሰዎች ማድረግ ከቻሉ እኛም ማድረግ እንችላለን ብለን እንድናስብ ያደረጉን። እንግዲህ አንቺ የሶስተኛው ትውልድ ክርስቲያን ሆነሽ ነው ያደግሽው። በአገልግሎት ተከበሽ ነ ነው። መጋቢዎች ከአንቺ ጋር ነበሩ። ይህን ሁሉ ተመልክተሻል። ነገር ግን በልብሽ ውስጥ የሆነ ነገር ወላጆችሽ እንዳሰቡት አልሆነም። ምን ነበር እየተፈጠረ የነበረው? ፓኪስታን ፓኪስታ ስለዚህ በዚያን ጊዜ ወላጆች በፓኪስታን ቤተክርስቲያናቸውን ሲገነቡ በሀገሪቱ ውስጥ በፍጥነት በማድረግ ላይ ካሉ አብያተ ክርስቲያናት አንዷ ነበረች። አሁን በቤተ ክርስቲያኗ 30,000 አባላት እና 47 ቅርንጫፎች አሏት። ስለዚህ እግዚአብሔር የጴንጤቆስጤን ወይም የፔንቴኮስታን ቤተክርስቲያንን በጣም እየባረከ ነው። ግን በዚያ መሀል ብዙ ስደት አለ። ሰዎች ከሁሉ በፊት ቤተሰቦች ላይ ያነጣጥራሉ። እናም ወላጆቼ እኛን በጣም በቁጥጥር ስር አድርገው ያቆዩን ነበር ለእኛ ጥበቃ ለማድረግ ሲሉ። እና በዚህ ምክንያት ሙያቸውን የሚያደርጉትን መከተል አልፈልግም ነበር። በዛን ጊዜ ለእኔ ጥሪ አልነበረም፣ ሙያ ነበር። እናም ማድረግ የምፈልገውን ማድረግ የምችልበት በአራት ግድግዳዎች የማልታሰርበት ከደህንነት ሰራተኞች ጋር ወደ ትምህርት ቤት ስለመሄድ የማልጨነቅበት ነፃነት እንዲኖረኝ ፈልጌ ነበር። ታውቂያለሽ፣ ያለመመለስ ፍርሃት ነበረበት እና ያ በህይወቴ ውስጥ ለተወሰነ ጊዜ የገፋኝ ነገር ነበር። Yeah, you came here to Canada in 2018. You did join a church though. Oh, በ2018 ወደ ካናዳ መጥተሻል የቤተ ክርስቲያን አባል ሆነሻል. የቢዝነስ ስኩል እየተማርሽ ነው. ስለዚህ ዋና ስራ አስፈጻሚ ለመሆን መንገድ ላይ ነሽ. ግን ቤተ ክርስቲያንሽ ኢንተርንሺፕ ትሰጣለች. እስቲ ስለዚህ ነገር ንገሪ. So, um it is our local church Lake Mount Worship Center in Grimsby. And so when I moved to Canada, ስለዚህ የአካባቢያችን ቤተ ክርስቲያን በግሪምስቢ የሚገኘው የሌክ ሞንት አምልኮ ማዕከል ነው. ስለዚህ በ12ኛ ክፍል ወደ ካናዳ ሲሄድ የትኛው ዩኒቨርሲቲ እንደመማር ለማወቅ እየሞከርኩ ነበር. እናም የቢዝነስ ትምህርት ቤት መሄድ ስለፈለግኩ ወደዛ ሄጄ ጥሩ ስራ እንዲኖረኝ ከትክክለኞቹ ሰዎች ጋር ጥሩ ግንኙነት እንዲኖረኝ ተመርቄ የራሴን ቢዝነስ ለመጀመር ቶሮንቶ ሜትሮፖሊታንን መረጥኩ። ግን ከዛ ኮቪድ መጣ። ስለዚህ እዛ ለመሄድ እድሉን አላገኘውም። ሁሉንም ትምህርቶቼን ኦንላይን ማድረግ ነበረብኝ። በዚያን ጊዜ አባቴ ማለትም ወላጆቼ ለካናዳ አዲስ ስለነበርን በጣም እንደተገለልን አይተዋል። በክፍላችን ውስጥ ከስክሪናችን ፊት ለፊት ምንም አይነት ማህበረሰብ የመገንባት እድል አላገኘንም። በዚያን ጊዜ አባቴ ከሌክ ማውንት የአምልኮ ማዕከል ጋር ያለውን ሽርክና ጀምሯል እናም ያለው መሪ ፓስተር ማት ቶፕሌ ለአባቶች ለአባቴ ስለ ኢንተርንሽፕ ፕሮግራሙ የነገረው እሱ ነበር። ስለዚህ የባህሪ ግንባታና ደቀ መዝሙርነትን ከመጽሐፍ ቅዱስ ትምህርት ቤት ኮርሶች ጋር አብረው የሚሰሩበት ከፍተኛ የደቀ መዝሙርነት ፕሮግራም ነው። የሚከፈልበት ኢንተርንሽፕ ይሆናልና ና ገንዘብ አገኛለው ብዬ አስቤ ነበር። ነገር ግን ኢንተርንሽፑን የሚመራውን ፓስተር ፓስተር ሊዛን ማነጋገሬን በቀጠልኩ ቁጥር ጊዜን እንደምሰጥ፣ አገልግሎቴን ለቤተ ክርስቲያን እንደምሰጥ ተረዳው። ለወላጆች የመታዘዝ ተግባር አድርጌ ማድረግ ጀመርኩ። እናም ስለዚህ አንድ ሳምንት ሁለት ሳምንት ሄድኩ። በጣም ከባድ ነበር ነገር ግን በመጋባትና ምቾት በማጣት መካከል እግዚአብሔር ልቤን በዚያ ለወጠው። እናም የምፈልገው ይህ እንደ እውነት ተሰማኝ። ቀስ በቀስ የተደረገ ለውጥ ነበር። በእርግጥ ራሴን በጣም ግትር ብዬ ጥረዋለሁ። አሁን እንደ ቁርጠኝነት ነው የምጠራው። ነገር ግን በዚያን ጊዜ ያ ግትርነት ሁሉንም ነገር እየገፋ ነበር። ነገር ግን በዚያን ጊዜም እንኳን ወላጆችን እያከበርኩ ነበር። እግዚአብሔር ላይ እኔ ያለውን እያከበርኩ ነበር። ስለዚህ በልብሽ ውስጥ ምን እንደተለወጠ ነገርኝ። ማለትም አስተሳሰቦች እንዴት ተለወጠ? እኔ እንደማስበው በነዛ ጊዜያት ከክርስቲያኖች እንደተለየው ክርስትና ወይም ለእግዚአብሔር ታማኝ መሆን ወላጆች ያንን ሃይማኖት ስለተከተሉ ማድረግ ያለብኝ ነገር እንዳልሆነ ለመገንዘብ በሚያስችል መንገድ ተለይቻለሁ። ወላጆቼ ክርስቲያን ስለሆኑ ክርስቲያን መሆን አያስፈልገኝም፣ ወይም ወላጆቼ ፓስተሮች ስለሆኑ ፓስተር መሆን አያስፈልገኝም። የእኔን እምነት በራሴ የማግኘት ጉዞ ላይ ነበርኩ። እኔ ነገሮችን በራሴ ማድረግ ወዳለሁ። ስለዚህ ራሴን የማውቅበት ጊዜ ይህ ነው ብዬ ነበር፣ እና ራሴን ሳውቅ እግዚአብሔር ልቤን በሚያምር መንገድ ለወጠው። ነገር ግን ያ ግትርነቴን መተውና በህይወቴ ውስጥ ለሚያስፈልጋቸው ነገሮች ኃላፊነትን እንዲወስድ መፍቀድ ነበር። እኔ እየተቃወምኩት ነበር። አዎ በጣም ግትር ነበርኩ። አይሆንም አይሆንም አይሆንም እያልኩ ነበር። በልቤ ውስጥ በጣም ትልልቅ ግድግዳዎች ነበሩ። ግን እግዚአብሔር እግዚአብሔር ነው። መንገዱን እንዴት ማድረግ እንዳለበት ያውቃል። እናም ያንን አደረገና ሁሉንም ነገር ለእኔ ለወጠው።

በፍጹም አይደለም ለእኔ ለእግዚአብሔር እጅ መስጠት የራሴን ፍላጎቶች መልቀቅ ማለት ነው ይህም ዋና ስራ አስፈጻሚ ወይም ሲኢኦ የመሆን ብዙ ገንዘብ የማግኘት የአምስት ዓመት እቅድ የማውጣት ህልሞችንና ፍላጎቶችን መልቀቅ ይጨምራል ምክንያቱም ያ ማለት በራሴና በራሴ ፈቃድና በራሴ ጥንካሬ ማምን ማለት ነው ስለዚህ እጅ መስጠት ማለት ልብሽንና ፈቃድሽን ትተሽ እሱ እንዲመራው ስትፈቅጂለትና ፍለጋ የእኔ ፍለጋ ይሆናል ብለሽ ለእግዚአብሔር እግዚአብሔር ስትነግዩ ነው። እናም ያንን ያደረግኩት እያደረግኩ ያለሁትም ያንን ነው፣ ምክንያቱም መንገዶቹ የተሻሉ ናቸው፣ ሁል ጊዜም የተሻሉ ናቸው። ያን ህልም ትተሽ እሱ ለአንቺ ያለውን ማየት ለአንቺ ምን ይመስል ነበር? ማድረግ የማትፈልጊው ሆኖ የተገኘ ነገር ነበር? ማለትም አገልግሎት ያን አዎ ሌሎች ነገሮች ሳደርግና የራሴን ግቦች ስከተል ብዙ ፍርሃት እንደነበረ አስባለሁ። ብዙ ጭንቀት ነበር፣ ምንም ሰላም አይሰማኝም። ነገር ግን እነዚያን ግቦችን ትቼ እርሱ እንዲመራቸው ስፈቅድለት ከተፈጥሮ በላይ የሆነ ሰላም፣ ደስታና እርካታ አገኘሁ። እናም በህይወቴ ውስጥ ይህን ከዚህ በፊት አግኝቼ አላውቅም ነበር አልኩ። ምግብ እንደ መቅመስ አይነት ነው። ኦ አምላኬ ሆይ ይህ እስከ ዛሬ የት ነበር ትላላችሁ። ልክ እንደዛ ተመሳሳይ እርካታ ነበር የሆነበት በጣም የሚያረካ ነገር። እናም አዎ በዚህ ውስጥ የበለጠ መቆፈር ፈልጋለሁ አልኩ። ልቤን ስለማረከው ስለ ኢየሱስ የበለጠ ማወቅ ፈልጋለሁ። ይህ ከኛ ጋር በጣም ተመሳሳይ ነው። ደስተኛ የሚያደርገንን ነገር እየተቃወምን ነው፣ ግን አናውቀውም። እናም በቤተ ክርስቲያናችሁ ውስጥ ባለው የአልፋ ፕሮግራም እየረዳችሁ ነው። ይህም በመሰረቱ ለሰዎች ክርስትናን ለማስተዋወቅ የሚያገለግል ፕሮግራም ነው። እናም በፓኪስታን ቋንቋ በኡርዱ በራሪ ወረቀት አየሽ። ያ በልብሽ ላይ ምን ፈጠረ? በዚያን ጊዜ ምን ተጀመረ? በዚያን ጊዜ በኢንተርንሽፕ ጊዜ ከአንድ የኢንተርን ፓስተር ጋር ትጣምርያለሽ ወይም ትተባበርያለሽ፣ እና የአገልግሎታቸውን ሚና ሁሉ ትለማመጃለሽ። ስለዚህ ከአልፋ ፓስተራችን ከፓስተር ሄዘር ጋር ተጣምሬ ነበር። እናም እኔ ከእርሷ ጋር የአልፋ ነገሮችን በማዘጋጀት ላይ ነበርኩ። በዚያን ጊዜ አልፋ ምን እንደሆነ በፍጹም አላውቅም ነበር። ዝም ብዬ እየረዳዋት እንደሆነ አስብ ነበር። እናም በኩሽና ወይም ኪችን ውስጥ እሷ ይህንን በራሪ ወረቀት እያየች ነው። በዚያን ጊዜ አልፋ በክሌማውንትም እየጀመረ ነበር። እናም እኔ ዝም ብዬ እያየሁት ነው። እሷ አልፋም እንደሆነ እያብራራች ነው። ሁላችንም እንዴት በጥሩ ሁኔታ ማድረግ እንዳለብን ለማወቅ እየሞከረን ነው። እናም በውርዱ እንደተተረጎመ ና የፊት ለፊቴ እንዳለ አየው ማለፍ አልቻልኩም። እናም ተመልሼ መጥቼ ስለ ጉዳዩ ለአባቴ ነገርኩት። ሊክ ማውንት የአልፋ ፕሮግራም የሚባል ፕሮግራም እየሰራ ነው አልኩት። እና እየሆነ የነበረው ይ ነው። እግዚአብሔር በፓኪስታን እንድናደርገው እንደሚፈልግ ተሰማኝ። ምክንያቱም በኢንተርኔሽን ፕሮግራሙ ወቅት ልቤ ለእርሱ በጣም ተማርኮ ነበር በፓኪስታን ውስጥ ሁለተኛ ደረጃ ዜጎች ስለሚታዩ ብዙ ወጣቶችና ጎልማሶች በማህበረሰባቸው ውስጥ በጥሩ ሁኔታ ስለማይስተናገዱ እምነታቸውን ይተዋሉ። ስለዚህ ህልሞቻቸውንና ምኞቶቻቸውን ለማስተካከል ሃይማኖታቸውን ይቀይራሉ። እናም ይህ ልቤን እየሰበረ ነበር ምክንያቱም ህልሞቼን ትቼ እግዚአብሔር የሰጠኝን ተከትያለሁ እናም እርካታ ይሰማኛል እናም እግዚአብሔር ሆይ ይህን በእኔ ውስጥ ማድረግ ከቻልክ ይህ በእኔ ውስጥ እንደተፈጠረ ሁሉ እዚያ ባሉ ወጣቶችና ጉልማሶች ውስጥም እንዲፈጠር እፈልጋለሁ አልኩ። እናም እኛ ሁላችንም የቤተ ክርስቲያን አመራሮች ከቸርች ኦፍ ፔንቴኮስታልና ሌክ ማውንት ጋር ተቀመጠን። እናም ይህን በፓኪስታን ውስጥ እናደርጋለን አለን።

በእርሱ ላይ ግትር መሆን አልችልም። ይህም በልጅነት ያውቀዋለሁ። ኢየሱስን መከተል ሲጀምር ይህን እንቢ ማለት አልችልም፣ ምክንያቱም ያ በጣም ግልጽ የሆነ ነገር ነበር። እናም ይህን ማድረግ እንዳለብኝ በጣም ጮክ ብሎ እየነገረኝ ነበር። እና በወላጆቼ ድጋፍ ከቤተሰቤ ጋር እዚያ ነበሩና አዎ ማድረግ እንደምንችል እናውቃለን ይሉኝ ነበር። ስለዚህ ወደ ፓኪስታን አምጥተነዋል። ምንም እንኳ ስደት ቢኖርም ውጤቱ ምን እንደሚሆን አናውቅም ነበር። ቤተ ክርስቲያን ውስጥ ጥሩ አማካሪዎች እንዳሉ አውቃለሁ። ሁሌም ከጎናችን የነበሩ ያለማቋረጥ የሚመሩን ድንቅ ፓስተሮች እንዳሉኝ አውቃለሁ። ስለዚህ ጥሩ ጥሩ ሰዎች መኖራቸው በጣም አስፈላጊ ነው። ምንም እንኳን አልፋን የምወስድበት ቦታ ጥሩ ባይሆንም እንኳ ውጤቱ ምን እንደሚሆን አናውቅም ነበር። እኔ የማደርገው ትንሽ ነገር ይሆናል ብዬ አስቤ ነበር። ምናልባት ወደ አስር ሰዎች የሚጠጉ ሰዎች ይሳተፋሉ። ከአስር እስከ አስራ አምስት የሚደርሱ ሰዎች አብረው ተቀምጠው አልፋን ሲሰሩ በአእምሮ ያስቤ ነበር። የኔ ራእይ ይህ ነበር። በጣም አስፈላጊውን ነገር የተናገርች ይመስለኛል። እናም ችላ ማለት አልፈልግም፣ ምክንያቱም በዚህ ጉዳይ ላይ ብዙ እያሰብኩ ነበረ። ብዙ ጊዜ በመጽሐፍ ቅዱስ ውስጥ ሰዎች ለእግዚአብሔር ይህን ማድረግ አልችልም፣ ጥሩ መናገር አልችልም፣ እኔ ይህ ነኝ፣ እኔ ያ ነኝ፣ ብቁ አይደለሁም ሲሉ፣ እርሱ ሁል ጊዜ ከአንተ ጋር ነኝ፣ ከአንቺ ጋር ነኝ ይላል። ያም ብቻ ነው የሚለው በቂ። እንደውም በፍጹም አይናገርም። በፍጹም ዝም ብሎ ከአንቺ ጋር ነኝ ይላል። ያ በቂ ነው። እኔ በቂ ነኝ ማለቱ ነው። እና ያ ያደረግሽው ነው። ይህ በጣም አስተዋይነት ነው ብዬ አስባለሁ። አሁን ደግሞ ከዋይክሊፍ የመጽሐፍ ቅዱስ ተርጓሚዎች ጋር ተጣምረሻል። ስለዚያ ጥምረት እስኪ ንገርኝ። ፓኪስታን ፓኪስታን ብዙ ቋንቋዎችና ዘዬዎች አሏት፣ ነገር ግን መጽሐፍ ቅዱስ ወደ እርሱ አልተተረጎመም። ወጣቶች ጎልማሶችና ሌሎች ግለሰቦችን ጨምሮ ብዙ ሰዎች መጽሐፍ ቅዱስን በራሳቸው ቋንቋ ለማንበብ ወይም ከእግዚአብሔር ጋር ለመገናኘት እድል እንደሌላቸው መገዘቡ በጣም የሚያሳዝን ነው። ስለዚህ እኛ እንደ ቤተ ክርስቲያን ልንፈታው የሚገባ ነገር ነበር። ስለዚህ ከዊክሊፍ ጋር ተባብረን መጽሐፍ ቅዱስን ወደ ተለያዩ ዘዬዎች ተርጉመናል። አሁን ፓኪስታን ከፍተኛ የትምህርት እጥረት አለባት። ስለዚህ ብዙ ሰዎች በእጃቸው ያለውን ማንበብ እንኳን ላይችሉ እንደሚችሉ አውቀን ነበር። ስለዚህ በቃል ትርጉም ለማድረግ ወሰንን። ይህም በጣም ቆንጆ ነበር ምክንያቱም ትርጉሙ ተጠናቋል። እንደዚህ ያሉ ተርጓሚዎች ከመላው ፓኪስታን ከተለያዩ ጎሳዎችና ክልሎች የመጡ ናቸው። እናም ከእነሱ ጋር ይህን ስልጠና አግኝተን ነበር። የዊኪሊፍ ሰዎች ከእኛ ጋር ነበሩ እና በጥሩ ሁኔታ አሰልጥነውናል። እናም ከዚያ በኋላ መጽሐፍ ቅዱስን ወደ ፓኪስታን የተለያዩ አካባቢዎች አሰራጨን። ይህም በጣም ቆንጆ ነበር ምክንያቱም ይህ በፓኪስታን ውስጥ የምንፈልገው ነገር ነው።

ማለትም ስትጎጂ ወይም ስታለቅሺ በእናት ቋንቋሽ ትናገሪያለሽ። ወላጆችሽን ስታናግሪ በእናት ቋንቋሽ ታናግሪያለሽ። እናም ከእግዚአብሔር ጋር ስትገናኝ እውነተኛ መሆንሽ፣ አንቺ የሆንሽውን መሆንሽ አስፈላጊ ነው። እናም መጽሐፍ ቅዱስን በእናት ቋንቋሽ ማወቅ በጣም አስፈላጊ ነው። እናም ከዚህ በስተጀርባ የነበረው ልባችን እያንዳንዱ ሰው፣ እያንዳንዱ ወጣት ሊኖረው ይገባል፣ እንግሊዝኛ መማር የለባቸውም ወይም ኡርዱ የፓኪስታን ብሔራዊ ቋንቋ ነው፣ ያንንም ማወቅ አይጠበቅባቸውም፣ ነገር ግን ከኢየሱስ ጋር በፈለጉት መንገድ መገናኘት ይችላሉ የሚል ነው። ስለዚህ ያ ከዚህ በስተጀርባ የነበረው ልባችን ነው ምክንያቱም ምንም እንዲያደናቅፍ አልፈለግንም ያ ነገር ከእግዚአብሔር ጋር ባላቸው እምነት መካከል እንዲገባ አልፈለግንም አዎ እንዲህ ያለው ተግባር በእውነት የፍቅርና የመከባበር መገለጫ ነው ብዬ አምናለሁ እናም ወጣቶችን የነገ መሪዎች የማድረግ ራእይ ያለሽ ወደ ሚስዮን መስክ የላካቸዋቸው ነው ስለዚህ ጉዳይ የበለጠ ንገሪኝ ስለዚህ በኢንተርንሽፕ ጊዜ እግዚአብሔር ልቤ ሲለውጥ አሁን ለአ አራት ዓመታት የኢንተርንሺፕ ስራ አከናውኛለሁ። እናም በተለያዩ ፓስተሮች ስር አገልግያለሁ። እና በሶስተኛ ዓመቴ በኢንተርንሺፕ ጊዜ በሌክ ማውንት በሚስዮን ፓስተራችን ከሆነችው ፓስተር ቤኪ ስር ነበርኩ። እናም ከእርሷ ስር መሆኔ እና እግዚአብሔር በዓለም ዙሪያ ምን እየሰራ እንደሆነ ማየቴ ልቤን በጣም ለውጦታል። ስለዚህ ለሚስዮን ልቤ ተነሳ። ነገር ግን ለሚስዮን ብቻ ሳይሆን አለምን ወጥተው ወንጌልን በፈለጉት መንገድ ለመስበክ አቅምና ጥሪ ላላቸው ወጣት መሪዎችም ጭምር እናም እኔ እግዚአብሔር ለእኔ ጥሪ እንዳለውና እነሱም ማነሳሳት እንዳለብኝ ተሰማኝ። እነሱም መጥራትና ከእነሱ ጋር አብሮ መሄድ ያለበት ሰው ሊኖር እንደሚገባ መንገድ ነበረብኝ። ሰዎች ከእኔ ጋር እንደመጡትና አዎ እናምንሻለን ብለው እንደነገሩኝ ከእነሱ ጋር ሰዎች ሊኖሩና በክርስቶስ ማን እንደሆኑ ሊነግሯቸው ይገባል። ምክንያቱም ማንነት ከወጣቶችና ጉልማሶች ጋር በተያያዘ ትልቅ ችግር ነው። እናም በክርስቶስ ማን እንደሆኑ ሊነግራቸውና ሊያረጋግጥላቸው የሚገባ ሰው ያስፈልጋል። ምክንያቱም ዓለማችን በጣም በተለየ አቅጣጫ እየሄደች ነው፣ እና ደግሞ ወጣቶችና ጉልማሶች የዓለምን ባህል እየተከተሉ ነው። የመጽሐፍ ቅዱስ ባህል ደግሞ በጣም የተለየ ነው። ስለዚህ በክርስቶ በክርስቶስ ማን እንደሆኑ ሊነግራቸው የሚገባ ሰው ያስፈልጋል። እናም እነሱን ለማበረታታትና በክርስቶስ ማን እንደሆኑ ለመንገር አንዳንድ የወጣት ኮንፈረንሶችንና የጎልማሶች ኮንፈረንሶችን ለማድረግ ወሰንን። ታዲያ ያንን መልእክት ለእነሱ ለማካፈል ስትሞክሪ ወጣቶች ምን ምላሽ ይሰጣሉ? በተለይ እስክታድርጊ ድረስ ጠብቂ ወይም ዝግጁ አይደለሽም የሚሉ አይነት መልእክቶችን ከተቀበልሽ ምን አይነት ምላሾችን ይሰጣሉ? Um, it is beautiful when it ስለዚህ በመጀመሪያ ፓኪስታን ውስጥ ከሴት ሲመጣ በጣም ቆንጆ ነው ምክንያቱም ሴቶች ብዙ እድሎችን አያገኙ። እና ከወጣት ሴት ሲመጣ እድሜ ትልቅ ነገር ስለሆነ፣ እንዲ ሰባኪ ወይም መናገር የምትችል ሰው ትሆናለች ምክንያቱም እንደምታውቂው ፓስተሮች ወይም መጋቢዎች ብዙ ጊዜ በጣም ያረጁና የበሰሉ ናቸው። ከዚያ ነው የመጣው። እና በግል ደረጃ ከነሱ ጋር መገናኘት የሚችል ሰው መኖር እንዳለበት ተገነዘብኩ። ውስብስብ ስነ መለኮትን ወይም እንደዚህ ያለ ነገር ማካተት አይጠበቅበትም። ከልብ የመነጨ ውይይት ብቻ ምክንያቱም እግዚአብሔር በእኔ እንደሰራ አውቃለሁ እና በታላቅ ወይም ባልተለመደ ነገር አልነበረም። ከእሱ ጋር ትንሽ ግንኙነት ብቻ ነበር። ሴቶች እሷ ማድረግ ከቻለች እኛም ማድረግ እንችላለን ሲሉ አይቻሉ ሰዎች አይተናል። በስብከት ብቻ ብዙ መዳን አግኝተናል። ሴቶች በቤተ ክርስቲያናችን አብረው ሲመጡ ጌታን ሲያገለግሉ አይተናል። ስለዚህ ለሴቶች በተለይም ለወንዶች ትልቅ ለውጥ ሆኗል። ወንዶች ሲመጡ አይቻለሁ። እናም ምንም እንኳን ወንዶች ብንሆንም በእናንተ ውስጥ እግዚአብሔር ያደረገውን ነገር በእኛም ውስጥ ሊሰራ ስለሚችል ታነሳሱናላችሁ ይላሉ። በጣም ቆንጆ ነው። ያን ወድጀዋለሁ እና ገና እየጀመርሽ ነው። እድሜሽ 23 ነው አይደል? አሁን 24 ሆኖኛል። አሁን 24 ዓመት ሆኖሻል እና ደግሞ ታጭተሻል። እንኳን ደስ አለሽ። በህይወትሽ በጣም አስደሳች ጊዜ ነው። ወደፊት ስትመለከቺ፣ እግዚአብሔር በልብሽ ውስጥ ያስቀመጠው በህይወትሽ አማካኝነት በአለም ላይ እንዲፈጠሩ የምትፈልጊያቸው ነገሮች ምንድን ናቸው? ጥሩ ጥያቄ ነው። የአምስት ዓመት እቅድ እንደማለት ነው። ግን ራሴን ካየሁ በእርግጥ በአገልግሎት ውስጥ ሆናለሁ። የራሴን እልሞችና ምኞቶች መከተል አልፈልግም። ነገር ግን ራሴን ወደፊት ካየሁ እግዚአብሔር የጠራኝ አገልግሎት ውስጥ ሆናለሁ። ነገር ግን ሁሉም ወጣቶችና ጉልማሶች ክርስቶስ ማን እንደሆነ እንዲያውቁ ፈልጋለሁ። ስብከትም ይሁን በቤት ውስጥ ማገልገልም ይሁን አገልግሎት በመድረክ ላይ ሆኑ መስበክ አይደለም። በመጀመሪያ ደረጃ ህይወትሽን ለእግዚአብሔር አሳልፎ መስጠትና እግዚአብሔር እንዲለውጥሽ መፍቀድና እሱ እንዲመራው ማድረግ ነው። እናም ለወጣቶች በእርሱ እንዲታመኑ መንገድ ብቻ ነው የምፈልገው ይህን መልእክት በዓለም ዓለም ላይ ላሉ ሁሉ በተለይም ክርስቲያኖች ከሌሎች አገሪቱ ዜጎች እኩል እድል ለማያገኙበት፣ በተለይም ትናንሽ ሴቶች ልጆች ሃይማኖታቸውን እንዲቀይሩ ለሚገደዱበት፣ ምንም አይነት ግንዛቤ ለሌለበት፣ ማንም የሚጠብቃቸው ለሌለበት፣ ስደት ላለባቸው አካባቢዎች ማድረስ እፈልጋለሁ። ነገር ግን እዛ ድምፅ ያስፈልጋል። ስለ ክርስትና አንድ ልዩ የሆነ ነገር አለ። እንደምታውቂው ኢየሱስ እሱን የመምረጥ ነጻነት ይሰጠናል፣ አያስገድደንም፣ ወደ ውጭም አይገፋንም። ያንን ምርጫችን ማድረግ ይገባናል። እንደምታውቂው በዓለም ዙሪያ ያደረግሽውን ተጽዕኖ ስመለከት እና እግዚአብሔር በአንቺ በኩል ያደረገውን ሳይ ቤተ ክርስቲያን የሚሄዱ ብዙ ሰዎች አሉ ብዬ አስባለሁ። የምንኖረው በኢየሱስ እንደሆነና ለእምነታችን ቁርጠኞች እንደሆነ እናምናለን። ነገር ግን በአንቺ ውስጥ ለውጥ ለማምጣት እሳት አለ እና ያ የተለየ ነገር ነው። ምናልባት ቸልተኛ ሁኝ ያለው እና ምናልባት እግዚአብሔር ለእኔ የበለጠ አለው ብለው የሚያምኑ ሰዎች እንዴት ያንን እሳት ማግኘት ይችላሉ? አንቺ ያንን እሳት እንዴት አገኘሽው? I think always reminding myself that there's a purpose and a plan in my life and God wrote it before I was even born. ሁሉ ጊዜ በህይወቴ ውስጥ አላማና እቅድ እንዳለና እግዚአብሔር ከመወለዴ በፊት እንደጻፈው ለራሴ ማስታወስ ይመስለኛል። እና ኃይልን በሚሰጠኝ በእርሱ አማካኝነት ሁሉንም ነገር ማድረግ እንደምችል በሚናገረው ጥቅስ እኖራለሁ። በሰው መታመን የለብኝም፣ ተስፋዬም በሌላ ነገር ላይ ማድረግ የለብኝም። ነገር ግን አይኖቼን በእርሱ ላይ ማድረግና የህይወቴ መሪ እንዲሆን መፍቀድ አለብኝ። የህይወቴ ዋና ስራ አስፈጻሚ እንዲሆንና እንዲመራኝ መፍቀድ አለብኝ። እና ሁሉ ነገር መልካም ይሆናል። እናም ለእርሱ እሺ ማለት አለብኝ። መንገዶቹ የተሻሉ ናቸው። ፍለጋው ፍለጋችሁ ይሁን የእርሱ አዎ የእናንተ አዎ ይሁን። ለእርሱ ለመታዘዝ ፈቃደኛ ሁኑና እግዚአብሔር የሚያስፈልጋችሁን ያደርግላችኋል። እና እግዚአብሔር የሚሰራበት መንገድ አስገራሚ ነው። ምክንያቱም በህይወታችሁ እንድትሰሩት የሚፈልጋቸው ነገሮች የበለጠ እርካታ አላቸው፣ የበለጠ ሰላም አላቸው፣ የበለጠ ደስታ አላቸው። እና ወደ ሌላኛው ጎን ስትደርሱ ኦ ይህ እንደሚያስፈልገኝ አላውቅም ነበር ትላላችሁ እና ያ ነው እየሆነ ያለው። ይህንን ሁሉንም ሰው እንዲያውቅ እፈልጋለሁ፣ በመዳን ውስጥ ውበት እንዳለ። ወደ ልባችሁ እንዲገባ በመፍቀድ እና ህይወታችሁን ለእርሱ አሳልፎ በመስጠት ውበት አለ። ከምቾት ቀጠና እንድትወጪ ሲጠይቅሽ ፈርተሽ ታውቂያለሽ? ለሰዎች እንደ መስበክ አይነት ምን እያደረግኩ ነው ያልሽበት ክስበት አለ

አውወ ነበሩ። ያ ፈጽሞ አላጋጠመኝም አልልም። ፍርሃት በህይወቴ ውስጥ የሰረጸበት ጊዜያት ነበሩ፣ ግን እሱ ሁል ጊዜ ከእኔ ጋር እንደሆነ አውቃለሁ። በሺዎች በሚቆጠሩ ሰዎች ወይም ወጣት ጎልማሶች ፊት ለመናገር ሲሄድ እኔም የ24 ዓመት ልጅ ነኝ እንደዚህ ያሉ ጊዜያት ነበሩ ምን እያሰብኩ ነው? ቢፈርዱብኝስ? እንደ እነሱ ጥሩ ባልሆንስ? እንደ እነሱ በትክክል ባልናገርስ? የምናገረው ነገር ከእነሱ ጋር ባይሄድስ? እንዲህ ቢሆንስ እንዲህ ቢሆንስ ያልኩባቸው። ነገር ግን እግዚአብሔር እንዳደርገው የነገረኝን ማድረግ የእኔ ስራ እንደሆነ ተምሬያለሁ። እናም እዚህ ላይ ማቆምና መንፈስ ቅዱስ እንዲመራው መፍቀድ አለብኝ። በራሴ ፈቃድ ምንም ማድረግ አልችልም። ስለዚህ ባዶ እቃ ሆኜ ራሴን አይቻለሁ እና በእኔ በኩል እንዲፈስ ፈቅዳለሁ። እናም ያ በህይወቴ ውስጥ ያሉትን ፍርሃቶችና ጭንቀቶችን ሁሉ እንድቋቋም ጥንካሬ ይሰጠኛል። በሺዎች በሚቆጠሩ ሰዎች ፊት መስበክም ይሁን ወይም ከማያምን ሰው ጋር ስለ እምነቴ ማውራት ምንም አይከብደኝም።